ሉት አገልጋዮች ሶስቱን አገልጋዮቹን መርጦ ካለው ገንዘብ ላይ ከፍሎ ላንዱ አምስት፣ ላንዱ ሁለት፣ ላንዱ ደግሞ አንድ ሰጥቶ፣ በዚህ ነግዱ አትርፋችሁ ትመልሳላችሁ እኔ ሩቅ መንገድ እሄዳለሁ፣ በተመለስኩ ጊዜ ሂሳቡን እንተሳሰባለን ብሏቸው። እንግዲህ አስር አምስት እና ሁለት አንድ መክሊት ስንደምረው ስንት ይሆናል? ስንት ይሆናል? አምስት እና ሁለት ሲደመር አንድ ስምንት ነው አደለም? የሚሆነው ስምንት መክሊት ሰጥቶ ሄደ። ከብዙ ጊዜ በኋላ መጣ። አገልጋዮቹን ጠራቸው። እዛ ሂሳብ መተሳሰብ ጀመረ። አምስት የሰጠው አምስት አትርፎ አስር መክሊት ለጌታው አስረከበ። አምስት ሰጥተኸኝ ነበረ ወጥቼ ወርጄ አምስት ጨምሬበት ይኸው ገንዘብ ብሎ አስር መክሊት አስረከበ። ጌታው ያንን አስር መክሊት ከተቀበለ በኋላ ምን አደረገ? ወደ ጌታ ደስታ ግባ አለ። ወዴት ግባ አለ? ወዴት ነው ግባ ያለው? ወደ ጌታ ደስታ ግባ። ሁለተኛውም ቀረበ። ሁለት መክሊት ሰጥተኸኝ ነበር፣ በሁለቱ መክሊቶቼ ወጥቼ ወርጄ አትርፌ ሁለት ጨምሬበት አራት መክሊት አድርጌ ያለው ይሄው ገንዘብ ብሎ እሱም አስረከበ። ጌታውም ገንዘቡን ተረክቦ። ወደ ጌታ ደስታ ግባ አለው። ሁለተኛው ነው በጥቂቱ ታምናሃል፣ በብዙ ላይ እሾምሃለሁ ነው ብሎ ለሁለቱም ተመሳሳይ ሽልማት ነው የሰጣቸው። ባለአምስቱ አስር አድርጎ ሲያመጣ በጥቂቱ ታምናሃል፣ ወደ ጌታ ደስታ ግባ ተባለ። ሁለተኛው ደግሞ ሁለት መክሊት ተሰጥቶት ነበር። ሁለት አድርጎ አራት አድርጎ ሲያስረክብ በጥቂቱ ታምናሃል በብዙ ላይ ሾመሃለሁ፣ ወደ ጌታ ደስታ ግባ ተባለ። ባለ አንዱም ቀረበ። ባለ አንዱ ቀርቦ ለጌታው ያችን የተሰጠችውን አንዲት መክሊት ብቻ ይዞ መጣ። ያችን ገንዘብ ይዞ መጣ ከገንዘቧ ጋር ደግሞ የተናገረውን ነገር እንዘማለ አንተ ጨካኝ ሰውነህ ጨካኝ ሰው እንደሆንክ አውቃለሁ። ካልዘራህበት ታጭዳለህ፣ ካልበተንክበት ትሰበስባለህ። ስለፈራሁ ሄድኩና መሬት ቆፍሬ ወርቅህን በምድር ውስጥ ቀበርኩ። እንግዲህ እነሆ ገንዘብ ብሎ ያችን አንዲት መክሊት በጌታው አስረከበ። ጌታው ምን የሚያደርግ ይመስላችኋል? ሰውየው አንዲት መክሊት ተቀብሏል። በዛች መክሊት ወጥቶ ወርዶ ማትረፍ ሳይሆን የፈለገው ይልቁንም ያሰበው ምንድን ነው? ይችን አንድ መክሊቴ ወንበዴዎች ቢቀሙኝ ቀማኞች ቢቀሙኝ ወንበዴዎች ቢቀሙኝ ሌቦች ቢሰርቁኝ አጭበርባሪዎች ቢያታልሉኝ ለጌታዬ ምን አስረክበዋለሁ? እሱ ጨካኝ ነው። ካልበተነበት ይሰበስባል፣ ካልዘራበት ያጭዳሉቃል ይህ ሰው የጌታው ርኅራሄ ሳይሆን የታየው የጌታው ደግነቱ ሳይሆን የታየው ጭካኔ ነው የታየው። እንደገና ደግሞ በተሰጠው ገንዘብ ማትረፉ ሳይሆን የታየው ኪሳራ ነው የታየው። ብዙ ሰዎች እንዲህ አይነት ሀሳብ የሚያስቡ ሰዎች አሉ። አንድ ሰው እንደ ወለድ ሳይጨምርበት ገንዘብ ላበድራችሁ ሰርታችሁ ትከፍላላችሁ ቢላቸው፣ እሺ በእጄ አምጣ ስጠኝ፣ ወጥቼ ወርጄ ሰርቼ አድርፌ እቀብላለሁ። ጠብ እንዴ ገንዘብ ሰጥተኸኝ እየነገድኩ ሳለው ቢጎድልብኝ ብሰረቅ ብከስርስ ብለው ገንዘቡን ከመቀበል ምን ይላሉ? ይፈራሉ፣ ይፈራሉ። ይሄ ፍርሃት የሚመለቀው ከስራ ጠልነትና ከስንፍና ሊሆን ይችላል። ይሄ ሰውም አንድ መክሊት ተቀበለ። ሲቀበል ፍርሃቱን ገልጦ አልሆንልኝም፣ እኔ ንግድ አልችልም፣ ስለዚህ ለሌላ ባለሙያ ልስ ነው ገንዘብን ማደር ሲገባው ወርቁን ተቀበለ። ሄዶ ለምድር አደራ ሰጠ፣ ቆፍሮ ቀበረ። ከዛ ጌታው በመጣ ጊዜ አንተ ምንጨመረበት ጨካኝ ነህ፣ ካልዘራህበት ትሰበስባለህ፣ ካልዘራህበት ታጭዳለህ፣ ካልበተንክበት ትሰበስባለህ ብሎ ጭራሽ ከባባር ቃላትን ተናገረ። ማለት ዛሬም እንደዚህ አይነት ባህሪ ያላቸው አገልጋዮች አይጠሙ። ጌታው ታዲያ ምን አለ? አንተ ክፉ አለ። ወዲያው ለሌሎቹ አንተ ታማኝ አገልጋይ፣ በጥቂቱ ታምናሃል፣ በብዙ ላይ እሾምሃለሁ፣ ወደ ጌታ ደስታ ግባ ያለው። ጌታ ክፉ ሲያጋጥመው ደግሞ ምን አለ? አንተ ክፉ አንተ ሰነፍ እኔ ጨካኝ ሰው ካልዘራሁበት የማጭድ ካልበተንኩበት ደግሞ የምሰበስብ እንደሆንኩ ታውቀኛለህ። ግን እንደሱ ከሆነ ወርቄን ምድር ቆፍረህ ባልቀበርክ ወደ እኔ ሳጥን በመለስ ካትኖረ እኔ ደግሞ ለሌላ ባለሟን ሰጥቼ እንዲያዘርፍበት በሰጠሁም ኖሮ አለና ይህችን ተናግሮ ሌሎች አገልጋዮችን ጠርቶ ያዙት፣ ያዘውን ቀሙት። እሱን ጨለማ ወዳለበት ክተቱት፣ ወደ ጨለማ እስር ቤት አስገቡት። የቀማቹትን አንድ መክሊት ደግሞ አስር ላደረገው ለእሱ ስጡት። ላለው ይጨምሩለታል፣ የሌለው ደግሞ ያምኑ ያለውን ይነጥቁታል ብሎ ተናገር። እንግዲህ በመጀመሪያ ከነዚህ ሰዎች ባህሪ የምንማረው ምንድን ነው? ሁለቱ ሰዎች በጥቂት የታመኑ በብዙ ለመሾም ደግሞ የታጩ ሆነው የተገኙት በምንድን ነው? ወንጌል እንደዚህ ይላል። እነሱ ምን ይላቸዋል? ታማኞች ቅኖች ይላቸዋል። ታማኞች ቅኖች በቅንነታቸው ወጥተው ወርደው ሰርተው አድርገው አቀረቡ። በታማኝነታቸው ደግሞ አምስት ሰተኸኝ ነበረ አምስት አትርፌያለሁ ብለው አስር አቀረቡ። ባለ ሁለቱ አራት አድርጎ አቀረበ። እኔ ያተረፍኩት አምስት ሰተኸኝ ነበር ሁለት ነው ያተረፍኩት ወይም ሶስት ነው ያተረፍኩት ብሎ ሌላውን አላጭበረበረም አላጭበረበሩም። ታማኞች ናቸው፣ ታማኞች ናቸው። እንደገና በቅንነታቸው ደግሞ ያለ ስንፍና ወጥተው ወርደው ትርፉን አድርገው አቅርበዋል። ዛሬም መክሊት የተቀበለ ሰው ወጥቶ ወርዶ ማትረፍና ለጌታው ማስረከብ እንዳለበት የነዚህ ሁለት ሰዎች የነዚህ ሁለት አገልጋዮች ሕይወት ባህሪያቸው ለእኛ መምህራችን ነው ማለት ነው። ሶስተኛው ደግሞ ጨካኝ ሰው ነህ ብሎ የተናገረው ነው። እንደው ወርቁን ከመቅረ ከመቅበሩ ይልቅ ንግግሩ በጣም ከባድ ነው አይመስላችሁም? አንተ ጨካኝ ነህ፣ ክፉ ነህ፣ ካልዘራህበት ታጭዳለህ፣ ካልበተንክበት ትሰበስባለህ። ይህንን ማን ጠየቀው? ጠይቆታል እንደ ጌታው ጠይቋል። እንደ ሰምተናዋላ ወንጌሉ ላይ እንደዛ ይል ይልቁስ ምንድን ነው የሚለው ከሩቅ ሀገር ሲመለስ ባሮቹን ጠርቶ ስለሰጣቸው ገንዘብ ሂሳቡን ተሳሰባቸው ነው። ሲተሳሰባቸው ምንም የተናገሩ ስለገንዘቡ ገንዘቡ ስለሌላ የተናገሩ ነገር አትና ከዛ ገንዘቡን ሲያቀርቡ ምስጋና ነው ያቀረቡ። ከዛ ሽልማት ነው የሰጣቸው። የጌታ ደስታ መግባት ነው፣ ወደ ጌታ ደስታ መግባት ነው። ሶስተኛው ግን አንተ ጨካኝ ነህ፣ አንተ እንዲህ ነህ እያለ በጣም አይለኛ አለኛ ንግግር ተናገረ። ይሄ ራሱ ያስፈርዳል ማለት ነው። በዚህ ንግግሩ ተፈርዶበታል። ክፉ ሰነፍ ባሪያ፣ ወደ ውጭ አውጥታችሁ ጣሉት፣ ልቅሶ ጥርስ ማፋጨት ወዳለበት አጉት ተብሎ ተፈርዶበታል። ታማኝ አይደለም፣ ቅን አይደለም። በቅንነት አላገለገለም። በቅንነት ቢያገለግል ኖሮ በዛ አንድ መክሊት ሌላ አንድ ማድረግ ይቻለው ነበር። ምክንያቱም ከነጋዴዎች ጋራ ከተጓዦች ጋራ የሚጓዝ አብሯቸው የሚሰራ ስራቸውን የሚባርክ ለቅኖች ገንዘባቸውን የሚባርክላቸው እግዚአብሔር ነው። እግዚአብሔር የሌለበት ስራ አይባረክም፣ ትርፍም የለውም። ለዚህ እነዚህ ሰዎች በቅንነት ስለተጓዙ፣ ስለተመላለሱ እግዚአብሔር ባርኮላቸው ሁለቱም ውጤታማ ሆነው በብዙ እሾማችኋለሁ ተብለዋል። ይሄ የሰዎች የአገልጋዮች ባህሪ ነው። እንግዲህ ቸር አገልጋይ የተባሉት በዚህ በቅንነትና በታማኝነታቸው ነው። በፍቅርና በእምነት በእውነት ስላገለገሉ ቸር አገልጋዮች ተብለዋል። እንግዲህ ይህንን ወደኛ ህይወት ማምጣት ያስፈልገናል። አስቀድመን የቤተክርስቲያን አባቶች ይህንን ሲተረጉሙልን ባለ አምስቱ መክሊት ማን ነው? ባለ ሁለቱ መክሊት ማን ነው? ባለ አንዱ መክሊት ማን ነው? እነዚህን መክሊቶች የተቀበሉት እነማን ናቸው? የመክሊቱ ባለቤትስ ማን ነው? ነጋዴው፣ ባለጸጋው ሰው ማን ነው? ይህን ሲተረጉሙልን ባለጸጋው መድኃኔ ያለም ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። መክሊቱን የተቀበሉት ደግሞ በዚህ ዓለም ላይ ለተልኮ የተሰማሩ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ምዕመናን ናቸው። እንግዲህ ምንድነው የተሰጣቸው ጸጋ ያለ እንደሆን ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን አስተምሩ፣ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀመዛሙርት አድርጓቸው። ይሄ ነው የተሰጣቸው መክሊት፣ ለሁሉም ይሄ ተሰጥቷቸዋል። ስለዚህ ሊቃነ ጳጳሳት ምን ያደርጋሉ? ፓትሪያርኩ ጳጳሳት ይሾማ፣ ቀሳውስት ይሾማ። እስከ ዲያቆናት እስከ ታች ድረስ ያለው ማዕረገ ክህነት ሁሉ ከእነሱ ይገኛል። ከዛ ዝቅ ያሉት ቀሳውስት ናቸው። ያስተምራሉ፣ ያጠምቃሉ፣ ያቆርባሉ። ከዛ ዝቅ ያሉት ደግሞ ዲያቆናት ናቸው። ዲያቆናት ደግሞ ለካህናቱ ይላላካሉ፣ ያገለግላሉ። ካህናቱ እንግዲህ ካህናት ከዲያቆናት ጋር ሆነው አገልግሎት ሲፈጽሙ ካህናት ብቻቸውን አገልግሎታቸውን ሊያከናውናቸው ነው። እያንዳንዱ ሐዋርያ አገልጋ- አጠገቡ ነበሩ፣ ዲያቆናት አገልጋዮች ነበሩ። ስለዚህ ዛሬ ካህን ብቻውን አይደለም የሚያገለግለው ከዲያቆናት ጋር፣ ዲያቆናት ደግሞ ብቻቸውን ያለ ካህን ሊያገለግሉ አይችሉ በጣም ብዙ ዲያቆናት ቢኖሩ ይህን አዳራሽ የሚሞሉ ዲያቆናት ቢኖሩ ብቻቸው ማቁረብ ማጥመቅ አይችሉም። አንድ ቄስ ያስፈልጋቸዋል። ቅስና ማዕረግ ያለው አንድ ካህን ከሌለ ዲያቆናት ቢሰበሰቡ እንደ ሕዝብ ናቸው ማለት ሕዝብ ሊሰበሰብ አንድ መካከሉ አንድ ካህን ከሌለ መቀደስ፣ ማቁረብ የለም ማለት ነው። ቀሳውስትም ደግሞ በጣም ብዙ ቢሆኑ ከእነሱ በኋላ ለሚነሳ ለዲያቆናቱ ዲቁና ያለውን አንድ ዲያቆን ቄስ ማድረግ አይችሉም። የገባችኋል የመክሊቱ ልዩነት ገብቷችኋል? ባለ አምስት የተባሉት ሊቃነ ጳጳሳት ናቸው። ባለሁለት የተባሉት ቀሳውስት ናቸው። ባለ አንድ የተባሉት ደግሞ ዲያቆናትና መመራ ናቸው። ግን ደግሞ ባለ አንድ የተባሉት እዚህ ጋ ያገኘነው ታሪክ ባለ አንዱ ቀብሮ ሲወቀስ ነው የሰማነው አይደለም። ነገር ግን እሱ ብቻ አይደለም አንድ የተቀበለው ሁሉም ምዕመናን ባለ አንድ ሁሉም ዲያቆናት ባለ አንድ የሆነው እኮ ነገር ግን አምስት ያተረፉ እናገኛለን ዲያቆናትን እነ ቅዱስ እስጢፋኖስ ዲያቆናት ናቸው ነገር ግን ምን አድርገው አትርበዋል? እነሱን የመሰሉ እነ ቅዱስ ጴጥሮስን አህለዋል እነ ቅዱስ ጳውሎስን አህለዋል ባለ አምስት የተባሉት እነ ቅዱስ ጴጥሮስ ናቸው ቅዱስ ጴጥሮስ ባለ አምስት መክሊት ነው ሐዋርያት ሐዋርያትን ስለሚወክል ቅዱስ ጴጥሮስ ሐዋርያት ባለ አምስት ናቸው። ባለ አምስት መክሊት ማለት እኮ ብሉ ኪዳንን፣ ሐዲስ ኪዳንን ጠቅልሎ ያወቀ ያን ያወቀውን ያስተማረ ለምዕመናን አባት የሆነ ማለት ነው። ምዕመናንን የሚጠብቅ ማለት ነው። ወዴት ወጣችሁ፣ ወዴት ወረዳችሁ፣ ምን አገኛችሁ እያለ የሚንገባገብ ማለት ነው። ቅዱስ ጴጥሮስ እሱን አህሎ እሱን መስ የሚያስተምር ቀለም ተወሰን አስገኝቷል። ባለ አምስት የተባሉት ወደ ብሉ ኪዳን ብንሄድ ደግሞ እነ ሙሴን እናገኛለን። ሙሴ እንደምታውቁት እስራኤልን ከግብፅ ባርነት ነፃ አውጥቶ እየመራ ወደ ከነአን ያመጣ ታላቅ ነቢይ ነው። ባለ አምስት መክሊት እሱ ነው። ሙሴ አምስት መጻሕፍት አሉት። ከኦሪት ዘፍጥረት እስከ ኦሪት ዘዳግም ድረስ ያሉት መጽሐፍት ስንቆጥራቸው አምስት ናቸው፣ ታውቃላችኋል። ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ አንደኛው የመጨረሻው ኦሪት ዘዳግም። እነዚህ አምስቱ መጽሐፍት የሙሴ ናቸው እንደምታውቁት። ኦሪት ዘፍጥረት የፍጥረትን ነገርና የእነ አብርሃምን ታሪክ ይነግረናል። ኦሪት ዘጸአት እስራኤል እና የጉዟቸውን ታሪክ ይነግረናል። ኦሪት ስለዋላ ስለ ካህናቱ ይነግረናል። በኦሪ ስለነበሩት ካህናት እንደ አለባበሳቸው ጀምሮ ስለ ኑሯቸው አጠቃላይ ይነግረናል። ኦሪት ዘሁን ቁጥር ነው። የእስራኤልን ቁጥራቸውን፣ መቆጠራቸውን ያንን ይነግረናል። ዘዳግም ግን እነዚህን አራቱን እንደገና ድጋሚ ህዝቡ ይያጣውስ ምክንያቱም በተለያየ ጊዜ እስራኤል ከግብፅ ባርነት ነፃ ወጥተው በጉዞ ላይ በተለያየ ቅጣት ብዙዎቹ ተለለቁ። ብዙዎች እዛው በበረሃ ምን ሆነው ነበር፣ አልቀዋል፣ ሞተዋል። ለዚህ ወጣቱ ትውልድ እንደገና ያንን ህግ እንዳይረሳ ኦሪት ዘዳግም ጽፎ እንደገና ያስተማራቸው እና የጻፈላቸው መጽሐፍ እዚህ። እዚ ይሄንን ያደረገው ቅዱስ ሙሴ ባለአምስት አምስት ነው። እንደዚህ ያሉ ብዙ ቅዱሳንን እነተክልዬ ብንጠራ ባለ አምስት ይባላሉ ማለት። ከእነሱ ዝቅ ያሉት ደግሞ ባለ ሁለት፣ ከእነሱ ዝቅ ያሉት ደግሞ ጸጋውን ተቀብለው የአንድ የተጠቀሙት ደግሞ ባለ አንድ የቀበሩት። ለምሳሌ ከቅዱሳን ሐዋርያት መካከል አሥራ ሁለቱን ሐዋርያትን ጌታችን መርጦ ባለ አምስት መክሊቶች ናቸው እነዚህ። ነገር ግን ይሁዳ ከመካከላቸው ነበር አይደለም እ እሱ ተመስግኗል። በብዙ ላይ ተሹሟል። እሱ ደግሞ የክቡ ነገር ሁሉም ምሳሌ ነው የሆነው አይደል። ይሁዳ ሲባል ከሀዲ ነው አይደል። ይሁዳ ሲባል ግን የፊት ስሙ ትርጓሜ ፀሐይ ማለት ነው። ነገር ግን ይሁዳ ከተባለ አንድ ሰው ከሀዲ ማለት ነው። ነገር ግን ይሁዳ ሰዎች አይደለም ለማህበረት እስከ መጨረሻው ድረስ ከጸሉት መካከል ይሁዳ የተባለ ደግሞ ሌላ ሐዋርያ አለ። እዚህኛ ግን ይሁዳ ሲባል እሱን አሳልፎ የሸጠውን ነው። ምን አስታውሰው እሱ ግን የቀበረው የቀበረው ነው። መክሊቱን ተቀብሎ ያላተረፈው ማለት ዛሬም በመካከላችን መክሊት ተቀብለን የማንጠቀምበት ተቀበል የቀበሩ ሰዎች እንኖራለን ጸጋችንን አውቀነው በጸጋችንን ብንጠቀም ጥሩ ነው ከጸጋዎቻችን መካከል እኮ አንደኛው እምነታችን ነው እምነታችን ጸጋ ነው እግዚአብሔር በነፃ የሰጠን እግዚአብሔርን አምልከን የእግዚአብሔር ወዳጆች እንድንኖር የክብሩ ወራሾች እንድንኖር ያደለን በእምነት በኩል ነው እምነትን ከያዝን በኋላ ጥቂት ስራዎች ከሰራንበት እኮ አድርገን ወደ ጌታ ደስታ የምንገባበት ጸጋችን መክሊታችን ነው። ስለዚህ ሁላችንም በእኩልነት የተሰጠን ድህነት ጸጋችን መክሊታችን ነው። ስለዚህ የተሰጠንን የተቀበልነውን መክሊት እንድናተርፍበት እግዚአብሔር አምላክ ይፈልጋል። ካላተረፍንበት በመጣ ጊዜ ይጠይቃል። ሲጠይቅ ሂሳቡን ይተሳሰባል። የሰጠንን መክሊት ምን አደረጋችሁት? ይላል። ቆፍሮ የቀበረውን አንተ ክፉ ባሪያ፣ ጥርስ ማፋጨት ወዳለበት ጨለማ ወዳለበት ግባ፣ ወይም ከዚህ አደባባይ አስወጥታችሁ ወደዚያ ጣሉት የሚለውን የፍርድ ቃል ይሰማል። ያተረፈ ደግሞ በጎ ስራ የሰራ ደግሞ በተሰጠው መክሊት ያተረፈ ደግሞ ወደ ጌታ ደስታ ግባ ይባላል ማለት ስለዚህ ወደ ጌታ ደስታ ግባ ከሚላቸው ግቡ ከሚላቸው ቅዱሳን እንዲደምረን ዛሬ ያ በተሰጠን መክሊት እንድናተርፍበት አምላካችን እግዚአብሔር ይርዳል። እንግዲህ ስለ እነዚህ መክሊቶች ብዙ ምሳሌዎችን እየጨመርን ልንነጋገር እንችላለን። ነገር ግን መክሌቶቹ የእግዚአብሔር ጸጋ ናቸው ብለን ካመንን የተሰጠንን ጸጋ ምን ያህል እየተጠቀምንበት ነው? እግዚአብሔር ለእኛ ያደላቸው ብዙ ጸጋዎች አሉ። በቤተክርስቲያን ውስጥ ያሉ ብዙ ጸጋዎች አሉ። በዚህ በሉቃሶንጌል ምራፍ 19 ላይ ለዚሁ አስር መክሊት የሰጠው አምስት መክሊት የሰጠው እንደዚሁ አለ። እሱም እንደዚሁ ይታረቀው። ነገር ግን በቤተክርስቲያን ብዙ ጸጋዎች ተሰጥተዋል። ለምሳሌ ከጸጋዎቻችን ምስጢራቱ በአጠቃላይ ጸጋ ናቸው። ቤተክርስቲያን ለኛ የተሰጠችን ጸጋችን ነች፣ መክሊታችን ነች። በእሷ ውስጥ ሆነ ደግሞ በእሱ አማካኝነት የምንቀበላቸው ብዙ ጸጋዎች አሉ። በእነሱ መጠቀም ያስፈልጋል። ለምሳሌ አንዱ ሳ ነው፣ ሁለተኛው ቅዱስ ቁርባን ነው። ሶስተኛው ጭምቀት ነው። እንደዚህ ያልን ቅደም ተከተሉ ጠብቄ አይደለም የምናገረው እዚህ እንደዚህ ያልን። ብዙ ጸጋ እግዚአብሔር መጥራት እንችላለን፣ ግን እነሱ በአግባቡ አልተጠቀምንባቸው ሰጥቻቸዋለሁ፣ አላተረፋችሁባቸው ተብለን እንወቀስባቸዋለን ማለት ነው። እግዚአብሔር አምላካችን ከወቀሳ ይጠብቀን፣ ይከልለን ተወቃሽ ከመሆን ደግሞ የተሰጠንን ጸጋ የተሰጠን መግቢት አድርገንበት ተመስጋኞች እንድንሆን አምላካችን እግዚአብሔር ይርዳን፣ ይቆየን።